እንደምን አደራችሁ። ድምፃችሁ አይሰማም። እንደምን አደራችሁ። እንደምን ሰነበታችሁ። እንኳን ለዚህ ታላቅ የበረከት እለትና በዓል አደረሰን አደረሳችሁ። በጣም አጠር ላለ ደቂቃ የቅዱስ አባታችን የእግዚአብሔርን ቃል እንሰማለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ምዕራፍ 11 ቁጥር 16 ላይ ያለው ቃል የዚህ የዚህ ማለዳ የእግዚአብሔርን ቃል የምንሰማበት የትምህርታችን ርዕስ ይሆናል ኮነ ሥርዋ ቅዱሰ ወአዕፁቅ ቅዱስ ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው። እስኪ ሁላችሁም እኔ የምነውን ቃል ደግማችሁ ትናገራላችሁ። ስሩ በልስ አይሰማ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው ምንድናቸው ክብር ይግባው ስሩ መሠረቱ ባለቤቱ ቅዱስ ነው ቅዱስና ፍጥረት የሚሰጠው አይደለም በባህሪው ቅዱስ ነው ዘመን የማይሽረው ስርዓተ ማኅበር የማያሻሽለው በዚህ ጊዜ ተገኘ በዚህ ጊዜ ያልፋል የማይባል ለዘመኑ ጥንት መጀመሪያ የሌለው ዓለም ከመፈጠሩ አስቀድሞ በቅድስና የነበረ ባህሪው ቅዱስ ንግግሩ ቅዱስ አሉ። ቅዱስ የሆነ እግዚአብሔር ነው። ለዚህ ነው ቅዱስ ጳውሎስ እግዚአብሔርን ቅዱስ ከሆነ ባለቤቱ እግዚአብሔር ቅዱስ ከሆነ ተከታዮቹ፣ አገልጋዮቹ ከዋለበት የዋሉት ካደረበት ያደሩት የእጁን ታምራት የአንደበቱን ትምህርት የሰሙ የተከተሉት፣ ያመኑት አምነው የጸኑ

ቅዱሳን ናቸው። ለምን ቢባል ባለቤቱ እግዚአብሔር ቅዱስ ነው፣ እነሱ ደግሞ ቅዱሳን ናቸው። ለዚህ ነው ጌታችን መድኃኒታችን ራሱ እግዚአብሔር ሲናገር እንዲህ አለ፣ እኔ ቅዱስ ነኝና እናንተ ደግሞ ቅዱሳን ሆኖ አለ። ክርስቲያኖች ቅዱስና በእኛ እውቀት የምናገኘው ሳይሆን በእግዚአብሔር የሚሰጥ ሰማያዊ ጸጋ ነው የሚሰጥ የእግዚአብሔር ሰው ሆነ። ሁል ጊዜ የእግዚአብሔር ለፍጥረቱ ለታማኞቹ፣ ላመኑት፣ ለተከተሉት ቤታቸውን፣ ንብረታቸውን፣ ሀገራቸውን፣ ጠያቸውን፣ መንደራቸውን ብለው በወጡ እድሳን ሁልበት የሆናቸው ኃይል የሆናቸው እድስና የሰጣቸው ራሱ ባለቤቱ የእግዚአብሔር ነው። በምስጋና ነሱ አለት አምላካችን ክርስቲያኖች ዛሬ ስሩ ቅዱስ ከሆነ ብለን የተናገርነው ባለቤቱ እግዚአብሔር ቅዱስ ከሆነ የእግዚአብሔር ተከታዮች ደግሞ ቅዱሳን ናቸው ማለታችን ነው። በዛሬው ዕለት ዓመታዊ ክብረ በዓላቸውን ከምናከብርላቸው ቅዱሳን መካከል ሁለቱን ቅዱሳን እናስታውሳለን። በተለይ ጻድቁን አባት አቡነ አረጋዊ። ክርስቲያኖች ሰው እግዚአብሔርን ሲያምን በሱ ሲታመን ጉልበት የሚሆነው ኃይል የሚሆነው ስልጣን የሚሆነው በረከት የሚሆነው እግዚአብሔር ነው። ክርስቲያኖች ሰው እግዚአብሔር ጉልበት ሲሆነው፣ እግዚአብሔር ኃይል ሲሆነው ክርስቲያኖች የሚጣላውን ጠላት ማሸነፍ ብቻ ሳይሆን ሰው የሚወጣውን ዘንዶ የሚጣላውን ኃይል እባቦችን መርገት ጊንጦችን መጨበጥ የመቻል አቅም እንዲኖ እግዚአብሔር ሥልጣን ሰጥቷቸዋል። ክብሩ ምስጋና ለሰውና አምላካችን ለእግዚአብሔር። ክርስቲያኖች ሰው መጽሐፍ እንዲህ ይላል። ማርቆስ ወንጌል ምዕራፍ አስራ ስድስት ቁጥር አስራ አራት ጀምራችሁ ስትመለከቱ ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል። ያሉትን ማርያምና ይሰሙ እስኪ ድምጻችሁን ከፍ አርጉ። ያመኑትን በሉ። ያመኑትን እነዚህ ምልክቶች ይከተሏቸዋል አለ። እባቦችን ይበግጣሉ፣ ሂንጦችን ይጨብጣሉ። የሚያግ የሚገድልም መርዝ እንኳ ቢጠጡ አይገላቸውም አለ። እናንተ ለእምነት ጉልበቱ ኃያለሁ ህ ምስጋና ለእግዚአብሔር ከበረቱ በቅዱስና አምላካቸው እግዚአብሔርን ከተደገፉ ዓለም ንቀው እግዚአብሔርን ታምነው በጸጋ ጸንተው እሱን የለመኑ ሰዎች እሱን ያከበሩ ሰዎችን እግዚአብሔር ያከብራቸዋል። ክርስቲያኖች የተባረከ ትውልድ ያመጣል። የተባረከ ሕይወት የተባለ ብድር የሚጠቅም ለትውልድ የሚተርፍ ጻድቅ ማስገኘት ይችላል። የጻድቁ አባታችን የአባ ዘሚካኤል ወይም የአቡነ አረጋዊ ያኑት አባታቸው ቅዱስ ይሳቅ ይባላል። እናታቸው ደግሞ ቅድስት ዕድና ትባላለች። በመንፈሳዊ ኃይል በቅድስና በርትተው እግዚአብሔርን አምልከው ይኖሩ ስለነበረ፣ በአምላካቸው የሚታመኑ ስለነበሩ ሁላቸው በአምላካቸው በሉ የሚታመኑ ስለነበሩ እግዚአብሔር የይሳቅን ወገብ የቅድስ ዕድናን ማሂፀን ባረከው። የቅዱስት እናን ማህፀን ባረከው። ማን አልሰማሁም? ማን ማን ባረከው? አያችሁ ክርስቲያኖች፣ የተባረከ ማህፀን ለሀገር የሚጠቅም ለትውልድ የሚተርፍ ጻድቅ ያስገኛል። መጽሐፍ ቅዱስ እንደሚነግረን የሉቃስ ወንጌል ምዕራፍ አንድ ቁጥር ስምንት ላይ በእግዚአብሔር ሕግና ትእዛዝ እየሄዱ ዘካርያስና ኤልሳቤት ጻድቅ ነበሩ ብሎ መጽሐፍ እንደነገረን ክርስቲያኖች ቅዱስ ይሳቅና ቅዱስ ሴድና በእግዚአብሔር ሕግና ትእዛዝ እየሄዱ ጻድቅ ስለነበሩ ደጉን ለእግዚአብሔር

በአራተኛው ክፍለ ዘመን አጋማሽ ላይ እግዚአብሔርን ፈልገው መጽሐፍ አቅንተው የተማሩ አባት ብሉያትን አዲሳትን ያወቁ አባት ስለነበሩ እግዚአብሔር አምላክ በክብር በጸጋ በሞገስ ግብኛቸው ሮምን ያህል የሰለጠነ ከተማ ጥለው ታላቁ መልአክ በቅድስና በመንፈሳዊ ሕይወትና ኃይል ቢጸኑ መላአኩ በትንፉ ታቅፎ ተጊ የእምነት ሀገር የሆነችው መጽሐፍ ቅዱስ ከአርባ ጊዜ በላይ ስለ እሷ ትልቅነት የመሰከረናት ኢትዮጵያ መልአኩ በትንፉ ታቅፎ አዝሯቸው የኢትዮጵያን ገዳማት አስጎበኛቸው። ሳድጉን አባታችን አረጋዊ

ቅዱሳት ስትሆኑ መልአክ ይገዙላችኋል፣ መልአክ ይታዘዙላችኋል። እግዚአብሔር ፈቀደላቸውና ለዛ አድጎ አባት መልአኩ የኢትዮጵያን የቅዱስና ተራሮች የመረከት ምትሮች አሳያቸው። ታዲያ ሀገሯ መልካም፣ ኑሮዋ መልካም፣ እግዚአብሔር የሚመለክባት የድንግል ማርያም የእናትነት ፍጥሯ ቅዱስና የሚነገርባት አገር ሀገር የሆነች ኢትዮጵያ አለች ብለው ስምንት ቅዱሳንን ከራሳቸው ጋር አስከትለው ወደ ኢትዮጵያ መጡ። ጻድቁ አባት አቡነ አረጋዊ በረከታቸው ለሁላችንም ይድረሰ። ክርስቲያኖች አስተውሉ እግዚአብሔር ሲወድ እግዚአብሔር ሲፈቅድ እግዚአብሔር ሲያግዝ ጎደሏችን ይሞላል። ያ የበረከት ሀገር ያቺ ቅዱሳን የመረጧት ሀገር ደጋጎቹ አባቶቻችን የወደኗትና ሀገራቸውን መንደራቸውን ጥለው ከዛ ከሰለጠነ ምድር ወደ ኢትዮጵያ የተጓዙባት ያቺ ደግ ሀገር ዛሬ ባህሬዋና ጠባዩዋ ምን ይመስላል? ወደ ልባችን ዞር ብለን እንመልከት። እነዛ ቅዱሳን ለምንድን ነው ኢትዮጵያን የመረጡት? እውነት ዛሬ ኢትዮጵያ የምንም የምትመረጥ ሀገር ናት? ትናንትና ዘጠኙ ቅዱሳን ከአቡነ አረጋዊ ጋር ኢትዮጵያን መረጧት እኮ። የእግዚአብሔር ሀገር የተባለችውን ኢትዮጵያን መረጧት። ዛሬ ሰው ይመርጣት ይሆን? ኢትዮጵያውያኑ ኢትዮጵያዊነት ሰልችቷቸው ወደ ውጭ እየነጎዱ ነው። እነዛ ደጋግ ቅዱሳን ግን ኢትዮጵያን መረጡ። ለምን? ሀገሯ ሀገር እግዚአብሔር፣ ህዝቧ ሕዝበ እግዚአብሔር ስለ ኢትዮጵያ ተመረጠች። ለምን? እጆቿ 24 ሰዓት ወደ ማን ስለምትዘረጋ? ሁላችሁ ኢትዮጵያ በሉ። እጆቿን ወደ እግዚአብሔር ትዘረጋለች። ምስጋና ለእግዚአብሔር። የማይታጠፍ መዘርጋት፣ እግዚአብሔር ያለበት መዘርጋት፣ ምርት የሚያመጣ መዘርጋት ሰዎች እንዳይመስላችሁ ይሄ የመበላላት ይሄ የመጨራረስ ይሄ እርስ በርስ የመጠያ የመጠላላት ዘመን ያልፍና እግዚአብሔር የበረከት ዘመን በኢትዮጵያ ምድር ላይ ያመጣል። ታምናላችሁ? የምታምኑ እጃችሁን ከፋር ሙሌያችሁ። ታምናላችሁ? እንልበሯ ላልኳችሁ መልሱ፣ መልሱልኝ አጊዜ አለው እረድገቡ ማን ጊዜ አለው የጊዜ ባለቤት እግዚአብሔር ስለሆነ። ኦርቶዶክሳዊ ታዲያ ጻድቁ አባት ወደ ኢትዮጵያ ከስምንት ቅዱሳን አበው ጋር መጡ። በጣም የሚገርመው እግዚአብሔር ለኚ ጻድቅ ደግ የዋ ንጹሕ አባት እነሆ ደብረ ዳሞን ክፍል አድርጎ ሰጣቸው አድርጎ ሰጣቸው የምናል ስፍራ የበረከት ስፍራ አድርጎ ሰጣቸው። ኦርቶዶክሳውያን ሰው የሚበላውም ዘንዶ ወገቡን ይዘው እየተጠበጠቡበት የደብረ ዳሞን ተራራ ይወጡ ነበር። ይሄ የምን ውጤት ነው ካላችሁ የእምነት ውጤት ነው። አማኝ ስትሆን እባቡም ጊንጦም ዘንዶውም አንበሳው ሰው የሚበላው ይታዘዝልሃል። ምን ስትሆን ምን ስትሆን? አማኝ ስትሆን። ክርስቲያኖች እምነታችን ይበርታ፣ እግዚአብሔርን እናገኘው፣ ከእሱ ጋር እንሆን። ታዲያ እግዚአብሔርን ስላመዱ እግዚአብሔር በዚህ ዓለም ላይ የአገልግሎት ድካማቸው ወጠረላቸው ለካላቸው እግዚአብሔር አዎ፣ እባቦችን ጊንጦችን እያዘዙ ባጋንንትን መናፍስትን እያወጡ በእምነት የጸኑ በምግባር የቀኑ የአዲስ ኪዳን ጽላት ከአክሱም ወደ ደቡብ ኢትዮጵያ ምድር ወደ አርባ ምንጭ የሄዱ ጻድቅ አባት፣ ኢትዮጵያን የባረኩ የበረከት ምድር ያደረጓት ደጉ አባት አቡነ አረጋዊ በረከታቸው ለሁላችን የሚደርሰት ለባሩና ለስሙላቸው ይገርመኛል። ታሪክ የሚያስቀምጠው አንድ እውነት አለ። የእግዚአብሔር ልጆች ይሄ በአምባ አራተኛው መቶ ክፍለ ዘመን በአጠቃላይ በአምስተኛው መቶ ክፍለ ዘመን መጀመሪያ ላይ ጻድቁ ንጉሡ ደጉና፣ ታማኙ ቅዱሱ የእግዚአብሔር አገልጋይ፣ በተለይ ቤተ ክርስቲያን ዛሬ ላለችበት እውነት ጸንቶ ለመገኘቷ ጉልበት የሆነው ቅዱስ ያሬድ ኦርቶዶክሳውያን፣ ይሄ ስብከት አይደለም። ቤተ ክርስቲያንና አጽንቶ ያቆያት ወዳጆቼ፣ ማህሌቱ ነው። ቅኔ ማህሌቱ፣ ቅዳሴው፣ አገልግሎቱ ወዳጄ፣ ዝማሬና ስብከት እኮ እናንትና ቤት እዚህ ግን ያለው ማህሌት ነው። ቅዳሴ ነው። መፋይት ነው። እረ ለኦርቶዶክስ አምላክ ክብር ምስጋና ለእግዚአብሔር ይሁን። ሲ ቤተ ክርስቲያን ታዲያ ንጉሡ ቅዱሱ እግዚአብሔርን የሚፈራው ደጉ የእግዚአብሔር አገልጋይ ቅዱስ አባታችን ንጉሡ በነበረበት በዚያ ዘመን በአክሱም ላይ በነገሰበት በዚያ ዘመን እነሆ ምስጋናን የተሞላ እግዚአብሔርን የወደደ ታላቁ ንጉሥ በእሱ ትእዛዝ ቅዱስ ያሬድና አቡነ አረጋዊ እነሆ የአዲስ ኪዳን ጽናት ይዘው ከኢትዮጵያ አክሱም ተነስተው ወደ ደቡብ ጫፍ ጉዞ ማድረግ ጀመሩ። በሲዳሞ በኩል ሲሄዱ መንገዱ ባህሩ፣ አባያና ጫሞ የሚባለው ጥቅጥቅ ያለ የተገናኘ ባህር ነበር። ጻድቁ አባት አቡነ አረጋዊ መስቀላቸውን አንስተው ባህሩ ሲባርኩት ባህሩ ለሁለት ተከፈለ። ምክንያቱም አረጋዊ ወገብረ ክርስቶስ እንደማንና እንደማን አዲስ ኪዳን ታቦት ይዘው ወደ ኢትዮጵያ ወደ ደቡብ ኮከብ ወደ ሆነችው ወደ ብርብር ማርያም ቅዱስ አረጋዊ ሄዱ። እነሆ አረጋዊ የብሉ ኪዳኑን ታቦት በአዲስ ኪዳን ታቦት ተክተው መሳይ ሰውተው እግዚአብሔርን አክብረው ተመለሱ። አገልግሎታቸው የአቡነ አረጋዊ በሰሜን ከሰሜንጫ እስከ ደቡብ ጫ በተለይ ከምስራቅ ጫ እስከ ምዕራፍ ጫ የተካተተ መንፈሳዊ አገልግሎት የነበረበት የቅዱስ ያሬድ አገልግሎት የሰፋበት የአጼ ገብረ መስቀል ደግነትና ቅዱስና የተረጋገጠበት ያ የበረከት ዘመን ያ የቅድስና ዘመን ያ እግዚአብሔር የሚፈራበት ዘመን ያ የደጋጎቹ መስቀል ምድርን ጭንጫውን ምድር ሲባርኩ ውሃ የሚያፈልቅበት ያ የበረከት ዘመን። እውነት እነዛ ኢትዮጵያውያን እንዴት የታደሉ ናቸው! ዛሬ ስኛ እግዚአብሔር ፈቅዶልን እግዚአብሔር ወዶል ታቦቱ ባለበት መስዋዕቱ በሚሰዋበት እግዚአብሔር በሚከብርበት በዚህ ስፍራ መገኘታችን እንዴት ያማረ ነው! ረልል ብሉና እግዚአብሔርና አመስግኑ። ሁሉ ሰላም ለመድሃን ያለ ይሁን። ምሳሌዎቹ በጣም ደስ የሚለኝ አንድ ቃል አለ። ስሩ ቅዱስ ከሆነ ቅርንጫፎቹም ቅዱሳን ናቸዋል። እውነት ነው። ራሱ ባለቤቱ ኢየሱስ ክርስቶስ በዛ በዮሐንስ ወንጌል ምዕራፍ 15 ላይ ምን አለ? አነ ውእቱ ጉንደ ሐረገ ወይን ወአንትሙሰ አዕፁቂሁ። እኔ እውነተኛ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችኋለ። አለ ቀጠለና ምን አለ ቅርንጫፍ አንችልም ማለ። ዛሬ ጻድቁ አባት አቡነ አረጋዊ ፍሬያቸውን የምንናገርላቸው ፀድቃቸውን ምናወራላቸው፣ በጎነታቸውን የምንተርክላቸው ከግንዱ ከክርስቶስ ጋር ተጣብቀው ፍሬ ስላፈሩ ነው። ክብር ምስጋና ለእግዚአብሔር። ባለ ፍሬ ናቸው አቡነ አረጋዊ። ባለ ፍሬ ናቸው አቡነ አረጋዊ። ደግ ናቸው አቡነ አረጋዊ። እምነት ያላቸው ንጹሕ አባት ናቸው አቡነ አረጋዊ። ታዲያ እግዚአብሔር ደግ ነው። እግዚአብሔር ታማኝ ነው። ለተከተሉት ኃይል፣ ለተከተሉት ሞገስ፣ ለተከተሉት ክብር ይሰጣልና ጻድቋ አባት አካሄዳቸውን ከእግዚአብሔር ጋር ስላደረጉ ራሱ በራሱ መንገድ ወደ ራሱ ክብር ወሰዳቸው። መጽሐፍ እንዲህ ይላል። ሄኖክም ይላል አካሄዱን ከእግዚአብሔር ጋር ስላደረገ አልተገኝም ማለ። እናንተ ክርስቲያኖች፣ አካሄዳችንን ከእግዚአብሔር ጋር እናድርግ። የልምድ ክርስትና አይደለም፣ የህይወት ክርስትና ይፈልጋል። የልብስ ክርስትና አይደለም የሕይወት ክርስትና ይፈልጋል። እግዚአብሔር ኦርቶዶክሳውያን ምዕመናን፣ እግዚአብሔር የንጽሕና እምነት ይፈልጋል። የመፍራት እግዚአብሔርን የመውደድ እምነት ይፈልጋል። ከኃጢአት የራቀ ከእግዚአብሔር የታረቀ ቅድስና ይፈልጋል እግዚአብሔር ታዲያ አካሂዳቸውን ከእግዚአብሔር ጋር ስላደረጉ እግዚአብሔር አምላክ ወደማይታየው ዓለም እንደነ ሄኖክ እንደነ ኤልያስ ግ ተሰወራቸው። ክብር ምስጋና እግዚአብሔር ይችላል። እግዚአብሔር እስቲ ሁላቸውም እግዚአብሔር በኑ ይችላል። ማን ይችላል? ድገሙት። ማን ይችላል? አካሄዳቸውን ከእግዚአብሔር ጋር ያደረጉትን ወደ ራሱ መውሰድና መሰወር ማን ይችላል? የቅድስና ፍሬ የመንፈሳዊነት ፍሬ ይሄ ነውና፣ ለዚህ ነው ጌታችን ኢየሱስ ክርስቶስ ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው። እግዚአብሔር ቅዱስ ስለሆነ አገልጋዮቹ እና አቡነ አረጋዊ ነገብረ ክርስቶስ ሌሎችም ደጋግ ቅዱሳን ቅዱሳን ናቸው። ይሄን ቅዱስና የሰጣቸው ማንሉ? አልሰማሁ። ማን ነው? ለቅዱሳኑ ቅዱስና ሰጥተው ዓለምን ንቀው፣ ግርማ ሌሊቱን ጸባጋንንቱን ታግሰው፣ በእምነት በርትተው ወደ ሰማያዊ ክብር እንዲሻገሩ ያገዘ የረዳ አባታችን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ታዲያ ለነዚህ ደጋግ ሰዎች ቅዱሳን እግዚአብሔር ምን አለ መሰላችሁ? ሰንበቴን የሚያከብሩ ቃሌል በቃሌ የሚታዘዙ እነሆ ለዘላለም የሚሆን የክብር ስፍራ የቃል ኪዳን መኖሪያ እሰጣቸዋለሁ። ስሜ ለዘላለም ከነሱ ጋር ይኖራል። ለዘላለም ቃል ኪዳኔን የሚጠብቁትን እነሆ በመቅደሴ አከብራቸዋለሁ። በመቅደሴ ምንላቸዋለሁ? ማን አከበር አቡነ አረጋዊ። ማን ቀደሰ? አቡነ አረጋዊ። ማን ከፍ ከፍ አደረገ? አቡነ አረጋዊ። ክብር ምስጋና ለእግዚአብሔር ይሁን። ሁላችሁም በደንብ አርቃችሁም፣ እስኪ ስሩ ቅዱስ ከሆነ፣ ስሩ ቅዱስ ከሆነ ያ መንግስቱን እንድንወርስ እግዚአብሔር በቸርነቱ ይርዳል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባ። ደጉ የዋሁ መንፈሳዊ ቅድስናን ገንዘብ እግዚአብሔርን መፍራት ሀብት አድርገው አንደበታቸው ቁጥብ ህይወታቸው ንጹሕ የሆኑ ብፁዕ አባታችን አቡነ ሰላማ በረከታቸው ይደርብን።